በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅድመ ዓለም የነበረ አሁንም ያለ ሎለሰብ የሚኖር የአባቶቻችን አምላክ ይክበር ይመስገንልን። እኔ ስሜ ቆሞስ አባ ገብረ ጊዮርጊስ እባላለሁ። ይህ ቦታ የሚገኘው በማዕከላዊ ጎንደር በላይ አርማጭሆ ወረዳ በሽማሎ የቀበሌ የሚገኝ ገዳም ነው። የገዳሙ ስም ፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም ነው ተብሎ የሚጠራው። ይህ ገዳም ያው መሰራረቱ በራይ ነው። ራይ በሰሜን ጎንደር በዳባርቅ ዞን ማለት ነው። ድሮን ከተባለው ቦታ ላይ ታላቅ አንድ ባህታዊ የነበሩ እሳቸውም አባ ማረነ ክርስቶስ ይባላሉ፣ ወይም ገብረ ወልድ ይባላሉ። እሳቸው ስለዚህ ቦታ ራይተው ከትክል ድንጋይ ከተማው ረድ ብለ ታላቅ ገዳም ይመሰረታል ብለው ተናግረው ለአንድ ዲያቆን ልከውልና ላይ እሳቸው በዚህ ወቅት አሁን ተሰውረዋል። ከዛም አንድ አባት በገብረ መንፈስ ቅዱስ ቤተክርስቲያን ታምሜ ተኝቼ ሳለ ለሰባት ቀን በጣም ደክሜ ነበር፣ ግን ወደ ላይ ተወሰድኩ። ወደዚያው ገዳማ ወደ ተመሰረተች ቦታ ላይ ስመጣ ደረጃ አገኘሁኝ። ደረጃውን ሲጨርስ ታላ ቤተክርስቲያን አገኘሁኝ። ይህን ቤተክርስቲያን ሳገኘው በሩ በራሱ ተከፈተልኝ። ራሱ ሲከፈት ቀኝ እግሬን አስገባሁ። ቀኝ እግሬን አስገበቸ ስመለከተው ቤተክርስቲያኑ ውስጡ በጣም የሚያምርና ደስ የሚል የተዋበ ነበረ። እኔም ብቻዬን ከቤተክርስቲያንም መግባት አይቻለኝም ብቻዬን አድርገን ብዬ ጮኽኩኝ። እንደገና አስገባው እግሬንም ወደ ኋላ መልሸ ከአምዱ ተጠግቸ እመለከተው ነበረ። በጣም የተዋበ ነበረ። ደስ ይላል። አደንቅ ነበረ። ያደነቁ ያለ ከደረጃው ስር ቀይቀይልስ ልስ የለበሱ ብዙ እናቶች ሴቶችን አያለሁኝ። እኒሁም ታጥቀዋል። ፍጹም አርሞ የማይናገሩ ጸጥ ብለው እንቅስቃሴ የሌላቸው ሆነው መለከታቸዋለሁ። በዚህን ጊዜ እኒነማን ናቸው? በየስጠይቅ ደናግል ናቸው፣ ይህ ቦታ ይገደማል ብሎ ቃል ብቻ መጣለኝ። የሰው አካል ግን አላየውም? ቃል ብቻ መጣለኝ። ይህ ቦታ እንደሚገደም ተነገረኝ ብለው እነዛ አባት ነገሩን። እሺ፣ ስሜ የማይፈቅር ተክርስቶስ ባላለው ያው የስራ ድርሻዬ ከዚህ ማህበረ መነኮሳት በማህበረ መነኮሳት ተመርጠን ለቤተ ክርስቲያኑ ስራ ወደ አዲስ አበባ ነው የሄድነው እና የኛ ስራ ያው የእርዳታ ጥያቄ ነው፣ የልመና ስራ ነው። እንት እየተሰጠን ከዛ ያው ማህበረ መነኮሳቱ ያው የሥራ ድርሻ እያንዳንዱ የሥራ ድርሻ አለው። ወደ አዝመራ የሚሄደው ወደ አዝመራ ይሄዳን ወደ ልመና ሚሄደው ወደ ልመና ያው የስራ ድርሻችን እያንዳንዱ የራሳችን ድርሻ አለ። ግን ያው ሌሊት ኪዳን ይደወላኔ ስድስት ሰዓት ጀምሮ ይደወላል። ከዛ ጸሎታቸውን ሌሊት ይጨርሳሉ። ከዛን ቀድሞ ነው ጸሎት የሚደረሰው። ምክንያቱም ኪዳን እየተደረሰ ጸሎት ማድረስ ስለማይቻል ማለት ነው። ከዛ ቀደም ብለው የራሳቸው የግል ጸሎት እናደርሳለን። የግል ጸሎት ካደረስን በኋላ ኪዳን ይደረሳል። እስከ አስራ አንድ ሰዓት ባለው ኪዳን ይጨረሳል። ከዛ በኋላ ያው አንዳንድ ስራዎች ብንሰራ ልብስን ብናጥብ የሆነ ነገር ስራ ብንሰራ እስከ ሁለት ሰዓት የራሳችን መስራት እንችላለን፣ የግል ማለት ነው። ከዛ በኋላ ሁለት ሰዓት ይደወላል፣ ለስራ ማለት ነው፣ ይደወላል። ከተደወለ በኋላ ያው በጣም የታመመ ካልሆነ በስተቀር ሁሉም ወደ ስራ ተሰልፎ ይሄዳኔ ቤተ እግዚአብሔር የሚሰሩት ቤተ እግዚአብሔር ወደ ስራ ወደ ውጭ የሚሰሩት ወደ ውጭ ሰራ

ከትንሽ ጎጆ አስቀምጠን እንደገና እንጨቱን በዱቤ ቆቆሮውን በዱቤ አመጣን። መቅደሷን ብቻ ሰርተን ቤተክርስቲያኗን መቅደሷን ፈጽመን ታውቷን አስገባን። ከዛን ሰዓት ጀምረን ያው እየተገለገለና እያገለገለን እንገኛለን እና በቦታው ላይ በጣም ችግር አለ። አንደኛ የቦታው ጥበት አለው ደካማ ነው። ሁሉንም የምንሰራው በልመና ብቻ ነው። በገበሬውም እየለመን ኬሻ ይዘን እየዞር ከአንዱ አንድ ማርቲ ከአንዱ ማርቲ ተኩልም ማርቲ የሚቀንሳለ ከማርቲ የሚጨምር ይሰጣል። ያንን ይዘን እየለመን ቆየ። ነዛ መጨረሻ ላይ በ2008 ዓ.ም ይህን የምታዩትን ቤተ ክርስቲያን እነዛ አባት በአዩት ራይ በራዩ ብቻ ስራ ጀመር። ድንጋዩንንም በራይ አሁንም ታየ በራዩ ድንጋይ፣ የምታዩት ድንጋይ በራዩ የተገኘ ከአንድ ቦታ ላይ የወጣችው ድንጋይዋ፣ እየለመን ድንጋዩን አስፈለፈን ካለ ወጣ ጥሩ ነው እየረዳን ያው ያለ መሐንዲስ የተማረ ባለሙያም ሳይኖረን ራስ በራሳችን ያው ገመድ ይዘን እንዳውም ገመድ ሳይሆን ያይጥ አረግ ይባለ ገመድ አለ አረጋ ያለ ቆርጠን በዛ ያደረግ ያው ስራውን ጀመር። እንደምትመለከቱት ስራው ከዚህ ደርሷል። አሁን በቸርነቱ በርና ወይም ደግሞ በገንዘብ የተሰራ ሳይሆን በድንግል ማርያም ምልጃና በአምላካችን በእግዚአብሔር ፈቃድ የተመሰረተ ነው እና ገዳሙ በራይ ነው የተመሰረተው። መሰረቱ ራይ ነው። አሁንም ይህም ያለ መሐንዲስ ነው የተሰራው። መሐንዲስ የለውም። ምስክር መድኃኒዓለም ነውና ስለዚህ፣ ያሉትን መናንያን ይዘን መናንያኖችን በየቦታው በተንኳቸው ልመና በጎንደርም በአዲስ አበባ እስከ ቅዱስ ላሊበላ ሄደን ለምነናል። ያ በዚህም በገጠሩም በልመና ብቻ ከዚህ ደርሰናል እና ገዳሙ ችግር አለበት። ችግሩ ምንድነው? አንደኛ የልማት ቦታ የለም። የልማት ቦታ የለም። የልማት ቦታ ስለሌለ በጣም እንቸጋገራለን። እንግዲህ መሬት ካለ ከመሬት ላይ አልምቶ መኖር ይቻላል። መቸም እችን ዓለም ያለው መሬት ናት። የተለያየ ስራ የሚሰራባት መሬት ነው። መሬት ከሌለ ግን ማልማት አይቻልም፣ መኖርም አይቻልም። ስለዚህ እኛ ትልቁ አውን ችግራችን መሬት ባለ ባለመኖራችን ያው በችግር አለን ጋር ምን ጋረፈ ዘወትር እኔ ለወደፊትም ስጋት አለኝ። ስጋቱ ምንድነው? እኛኛ ነገ እናልፋለን፣ ምን እንደ እኛም ትንሽ የሚያመኛል እንላፍ እንችላለን። ነገር ግን የሚተካው ትውልድ ግን እንደኛው ላይ ምር ይችላል። ለምን ላይ ምር ይችላል? ብዙ ተላላቅ ገዳሞች አሉ፣ በጣም ባለ ጸጋ የሆኑ ገዳሞች አሉ። ይህ ገዳም ግን ከገዳማቱ ሁሉ በታች ነው። ከገዳማቱ ሁሉ በታች ነው። ምን ነገር የሌለውን በቃ የልማት ቦታዎች የሉትም። አርሰን መጠቀም አልቻልንም። ዘወትር ሰው እጅ አይተን ነው። አሁን እናንተ ጠራናችሁም ለልመና ነው፣ ሌላ አይደለም። ልመና ብቻ ነው። የኛ ልማታችን ልመና ነው በቃ። ስለዚህ አሁን ከትንሽ ቀን በኋላ መናንያኑ ይፈልሳል ብዬ አስባለሁ፣ ሰጋለሁ። የልማት ቦታ ስለሌለ፣ የእርሻ ቦታ የለም፣ የተክል ቦታ የለም። እንዲሁ ሌላ ስራዎችም ፋብሪካዎች ወይም ከፍተን ደግሞ በዛ እጅ ስራዎች አልጀመርንም። እኛ በጊዜው አሁን ካሁን ቀደም ነው ልመና ተሞክሯል፣ ግን ለገዳሙ አርኪ የሆነ ገዳሙን ከችግር አለንጋ ከመገረፍ የሚያድን ገንዘብ አልተገኘም። መሬቶችንም ገዝተን በነዛ መሬቶች አልተጠቀምንም። አካባቢው ላይ ካልተሸጠ በስተቀር እንደምታውቁት በአሁኑ ሰዓት መሬት ጠቦ ሰው መስጠት አይችልም። ለልጅ ለልጅ ነው የሚል እንጂ ለገዳሙ እንደሚያስብ ሰው ስንት አይኖርም። ስለዚህ አሁን ይህን ገዳም ለማኖርና ይህን ገዳም ካለበት ችግር ለማላቀቅ ገዳሟም ደግሞ ዘወትር አባቶች እናቶች እንዳይታጡበት፣ አባቶችም እናቶችም እንዲመጡበት ለወደስተፊቱ ተፊቱ ገዳሙ ራሱን ችሎ እንዲኖር ራሱን በራሱ እንዲያስተዳድር ራሱን በራሱ እንዲመራ መናንያ ከልመና ነፃ ወጥተው ከሰው ይን ግርፊያ ነፃ ወጥተው በራሳቸው መንገድ እንዲጓዙ፣ አንደኛ ለጸሎታቸው እንዲበቁ። እኛው ከዚህ አንዳንዴ ብዙዎችን ስንልካቸው ጸሎታችን ተቋረጠ ይላሉ። ምንድነው? በየገበር በየገበረው እንልካቸዋለን። ህልመና በየገበረው ህልመና ሚላኩ ከዛ ኬሻ ይዘው ነው የሚንቀሳቀሱት። ከአንዱ አንድ ማርቲ፣ ከአንዱ ማርቲ ተኩል፣ ከአንዱ ሁለት ማርቲ ይሰጣቸዋል። ያን እዛው ደግሞ በዛ መሄድ ነው ተሸክሙ። ከዛ ቤት ደግሞ እዛ የገጠር ደግሞ እንደ ከተማ ቅርብ አይደለም እንደምታውቁት። አንዱ በዛ አንዱ በዛ ነው። ከዛ ሲሉ ሲሉ አንደኛ እለት እንትን ፀሎታቸው ተቋረጠ። ሁለተኛ ደግሞ ማታ ሲመጡ እንኳን ደግሞ ይደክማቸዋል። ሰው ናቸው፣ ሥጋ ያለበሱ ናቸው። ይደክማቸዋል፣ ይተኛሉ። ከሁለቱም ሳንደርስ ቀረን። ወለ ነፍሳችን ሳንኖር ወለ ስጋችን ሳን ወለ ስጋችን አላረፈ ወለ ነፍሳችን ደሞ ጸሎት ጸልየን ደግሞ ለነፍሳችን አልተጠቀም። ይሄ ችግር ስላለ ከዚህ ችግር ነፃ ለመውጣት ነው። አሁን ኛ ዘወት እናንተንም አካቹ ያለ ምን ለምነው ልመናችንም ለወዙ እናቀርበው ከአንደኛ ከዚህ ችግር ነፃ እንድንወጣ ራስ በራሳችን እንሰዳደር፣ ጸሎታችን በጊዜ እንድንጸልይ ለጸሎት እንድንበቃ እንግዲህ መናንያን እንወለ መግባር ምንኩስና ይላል መጽሐፍ። ምንኩስና ያለ ምግባር አድንም አ ምንኩስና ያለ ምግባር አድንም። ዝናብ ደግሞ ያለ ደመና አይመጣም። ዝናብ ያለ ደመና አይመጣም። ምንኩስና ያለ ምግባር አያጸድቅም። እንዲህ በልመና ብቻ ምን አለብንኛ? የብዙ ክርስቲያን ልጆች ነንኛ። እንግዲህ መናንያን ማለት ከክርስቲያን የመጡ ናችሁ የመጣናን ብዙ አባቶቻችን እያሉ ብዙ እናቶቻችን እያሉ ብዙ ወንድሞቻችን እያሉ እህቶቻችን እያሉ እንዲሁ በገበሬው መዞሩ በጣም ይቀፍፋል። እውነቴ ነው። እኛ እንደኛም ደግሞ ለሌላ እምነቶች ለሌላ እምነቶች ትንሽ አሰዳቢ ይሆናል። እናንተ እምነት እንደዚህ ነው ለማይ ነው ከመባል ነፃ ወተን ራሳችን እንደ ሌሎች እንደ ግብጽ ገዳማውያን እንደ ግብጽ ገዳማውያን ራሳችን ችለን አካባቢውን እንኳ ምንረዳበት መሆን አለበት። ስለዚህ ነው አሁን እኛ ዘወትር ምንጮና እንባችን እያፈሰሰን ወደ ህዝቡ ምናስተላልፈው ምናለቅሰው ይሄ ነው። አንደኛ የመናንያን ቤት ቢሰራልን የተወሰነ ድቃቃ ተሰራች፣ አልበቃም አለች ነው ቤት ድቃቃ ይሰሩና አባቶች አሉ ከአሜሪካ እነ ገብረ ወደ መስቀል ስለዚህ አሁን ያችን ቤት ከመንት ድረስ ለማናደርሳት ከአንድ ካንዶ አራት አምስቱ ነው። ሶስት አራት አምስት ሲሆን ደግሞ ወሬኛ ነው የሚሆነው። ባህታውያን ወይም መናንያን ቤት ለየራሳቸው ነው ማዘን ይገባቸው። ለየራሳቸው በየራሳቸው ሆኖ ሌሊት የሚያለቅስ አለ፣ የሚሰግድ አለ፣ የሚጸልይ አለ። ልክ ሙሉ ሌሊቱን ቆይ ሲያለቅስ የሚያደርግ አለ እንደነ ገብረ ክርስቶስ ሲያለቅ ሲያነባ የሚያድራል ልልቅሙም የሚያድራል። እህልም እኮ አንዲት ማድ ብቻ ትንሽ ቁራሽ ይቀምሳል። ስለዚህ ይሄ ማድረግ እየፈለገ ከሰው ጋር ሲሆን ከንቱ ዕዳ ሲሆንብኛል፣ ወሬ ያዋጣብኛል፣ ታዋጣብኛለች እያለ ነገሩን እየተወ በወሬ ያሳልፈዋል። ስለዚህ አሁንም ቤት ቢሰራልን ለት ነው ለእያንዳንዱ እውነቴን ነው። ለህዝበ ክርስቲያኑ በእውነት እኛ የኛች ገዳም ለማቅናት በጣም ትንሽ ነገር ናት። በዓለሙ ውስጥ ስንት ክርስቲያን ይኖራሉ? እውነቴን ነው። ስንት ክርስቲያኖች ይኖራሉ አሁን በዓለም ውስጥ? ግን እችን ገዳም ከወደቀችበት አንሶ ቤት የሌላቸው እናቶችም አባቶችም ቤት ቢሰራ አሁን የአባት ቤት የለን ካህናት ቤት የለን፣ በእውነት ነው። ስለዚህ አሁን ለአባቶችም እንኳን ቤት ለካህናት አገልግያዎች ዘወትር መቅደሱን ለሚከፍቱ ለነሱ እንኳን ቤት አጨናንቀናል። ለበገርማችሁ እንሰራበት አጣን። ስለዚህ ቤታችን ባዶ ነው። የኛ ቤት ችገዳም ከገዳማት ሁሉ በታች የሆነች ከገዳማት ሁሉ በጣም በጣም የወደቀች። እንዲሁም በጣም ህዝበ ክርስቲያኑ በጣም ያለ አተኩሮ ያለያት እንዴት እናደርጋት ምን ጎደላችሁ ተብሎ ያልተጠየቀባት አልተጠየቀባት ገዳማቶች አሁንም ቢሆን ለኦርቶዶክስ ምነ ተከታይ ለትውልደ ኢትዮጵያውያን ብቻ ሳይሆን፣ ለሌሎችም ሁሉ አገራት የክርስቶስ ተከታይ ለሆኑት ሁሉ አንደኛ ቤት ቢሰሩልን ሁለተኛ የልማት ቦታዎች ቢያዘጋጁልን፣ ሶስተኛ ፋብሪካዎች የማሽን የዘይትም ሆነ የጧፍ እንዲሁ ሻማ ፋብሪካዎችን ከፍተን ሌሎችንም በቃ በሚያውቁት ለገዳሙ ይጣማ በሚባሉት ነገሮች ሁሉ ተሰጥቶን ራሳችን በራሳችን ከሰው ልመና ነፃ ወተን ከሰው ፊት ግርፋት የሰው ፊት እሳት ነውና፣ ከዛ ግርፋት ነፃ ወተን መሸም ለቅዳሴ መነጋም ለጸሎት ምንስበቃበትን ጊዜ እግዚአብሔር ቢያዘጋጅልን ሕዝቦችንም እንዳቦና አምላክ ቢቀሰቅሰልን ክርስቲያኖችም ወርድ ያቀማቸው ቢያግዙን ምችን ነገር ቢያማሉልንና ቢፈጽሙልን ከወደቅነበት ከገታ ያለነበት ረግረግ ድህነት ነፃ ቢያወጡልን በእግዚአብሔር ዘንድ ዋጋ ያገኛሉ ብዬ ለመላው ኦርቶዶክሳውያን ልመናያ ነው ማቀርበዋል። እና ከችግር እንደ ነፃ በወጡ ባወጣችሁ በእውነት በጣም ችግር በልቶኛል። ዘነሳሕ መግደስ ዘይሰሪሀ ጤተ ዋዬ ደመስስ ጋ ህዝበ ክርስቲያን ያው እስካሁን በአዲስ አበባ በውጭ ሀገርም የሰጡነን ሙያ ላይ ነዋል ነው ለእኛ ለገዳሙ ለቤተ ክርስቲያኑ እንጂ ለመናይ ምንም ያሰብነው ነገር የለም። ስለዚህ ይህንን እያዩ አንዳንድ ችግሮችን እንዲቀርፉልን ነው የምንፈልገው፣ ጥያቄያችን እንደገና። አሁን የቀረው የስዕሉ እንኳን የቤተ ክርስቲያን ሙሉ ስዕል ስንጠይቅ ከስድስት ሚሊዮን በላይ ነው የጠየቁን። እሱን ለማስፈጸም እንደገና መጋረጃ አለ፣ ምንጣፍ አለ፣ ሴራሚካ አለ። ያንን ያንን ስንል ከስልሳ ሚሊዮን በላይ ነው ጥያቄው፣ ወጪ የተጠየቅ ነው። ይህን ደግሞ መናኝ እንኳን እሱን እናቀርቶ አንድ ሺህ ብር ራሱ የምናወጣው ገንዘብ የለንም። ስለዚህ ህዝበ ክርስቲያኑ አይቶ የሚችለውን ያህል ተረባርቦ ይህ ገዳም ቢሰራ እኛ ከሞቀው ተደመቀው ገዳም መሄድ እንችላለን። ግን እች ገዳም ብታድግ ክርስቶስ ሰምራ አጋንንትን ማርልኝ ብላ የለመነች እናት ናት። እንኳን የሰው ልጅ እናቀርቶ አጋንንትን ማርልኝ ብላ የለመነች እናት ናት እና በቀን በቀን ሦስት እልፍ ነፍሳትን ከሲኦል እንደምታወጣ ቃል ኪዳን አላት። እሷን የክርስቶስ ሰምራን በረከት እናገኛለን የሚል ክርስቲያን በሙሉ እኛ ከእንባ ያውጣን፣ ከችግር ያውጣን የምለው ነው።